ናስለን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች መስማታቸውን ቀጥለዋል። ከወደ ትግራይ ክልል በትናንትናው ዕለት እንግዲህ በሰበር መረጃ እንደሰማችሁት የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደሩ የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባለትና ድጋፍ እንዲሰጠው ጠይቆ ነበር። ይህንን መግለጫ ተከትሎ ማምሻውን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንም እንዲሁ መግለጫ አውጥቷል። እነ ደብረጽዮን ባወጡት መግለጫ ያሉት የህግ ማስከበርም ዘመቻ እያደረግን ነው እንቀጥልበታለን በማለት መፈንቅለ መንግስቱን እንደሚገፉበት ገልጸዋል። በተለይ በርካታ ቁጥር ያላቸው ህዝቦችም ወደ አደባባይ በመውጣት ይህንን የነ ደብረ ጽዮንን እንቅስቃሴ እንደሚቃወሙ፣ ጊዜ አስተዳደሩንም እንደሚደግፉ ቢገልጹም የህወሀት ታጣቂዎች ግን በተኩስ ለመበተን ሙከራ አድርገዋል። የተጎዱ ሰዎችም እንዲሁ ወደ አይደር ሪፈራል ሆስፒታልን ጨምሮ ወደ ተለያዩ አካባቢዎች ህክምና እንዲያገኙ በመላክ ላይ ይገኛሉ። ይህንን በክልሉ ያለውን ሁኔታ አስመልክቶ ነዋሪዎች ምን ይላሉ? በዝርዝር የማስደምጣቸው ይሆናል። ከነዋሪዎቹ አንድ በት በሌላ በኩል እንዲሁ በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በጉዳዩ ላይ የኤርትራ እጅም ከመግባቱ በፊት በአስቸኳይ የፌዴራል መንግስቱም ይሁን ዓለም አቀፉ ህብረተሰብ ጣልቃ ይግቡ ሲሉ አስቸኳይ ጥሪ አቅርበዋል። በክልሉ ያለው ሁኔታ እየከፋ መሄዱን ተከትሎ እንዲሁም በትግራይ ክልል አሁን ያለውን ሁኔታ እንዲሁም ወደፊት ሊከሰት የሚችለውን ነገር የፌዴራል መንግስቱ ምን ሊያደርግ ይችላል፣ እንዲሁም በዚህ ግጭት መሀል ኤርትራስ ምን ልታደርግ ትችላለች፣ ህዝባዊ ወያኔ ሀርነት ትግራይ ገብረ ሚካኤል ታግዞ ክልሉን ቢቆጣጠርስ ምን ሊፈጠር ይችላል የሚለውን ቢቢሲ የክልሉን ሁኔታ በቅርበት ይከታተላል ካለው ዳንኤል ብርሃነ ጋር ቃለ ምልልስ አድርጓል። ዳንኤል ብርሃነስ ጉዳዩን አስመልክቶ ምን አለ? በዝርዝር የማስደምጣችሁ ሰፊ ዘገባ ይኖራል ማለት ነው። እስከ ፍጻሜው አብራን ዝርዝሩን እንከታተለው። በትግራይ ክልል አቶ ጌታቸው ረዳ በሚመሩት በጊዜያዊ አስተዳደሩና በነ ዶክተር ደብረጽዮን ገብረ ሚካኤል ከሚመራው ከተከፈለው የህወሀት ቡድን መካከል ውጥረቱ ተባብሶ ወደ ግጭት ማምራቱ በተገለጸበት ማግስት አቶ ጌታቸው ረዳ በፍጥነት የፌዴራል መንግስቱ እንዲሁም ዓለም አቀፉ ሕብረተሰብ ጣልቃ እንዲገቡና ና እንዲከላከሉላቸው መጠየቃቸው በትናንትናው ዕለት መዘገቡ አይዘነጋም። ይህንን ተከትሎ ምሽቱን መግለጫ ያወጣው በደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን የፌዴራል መንግስቱ ጣልቃ እንዳ ዘገባ የፌዴራል መንግስቱ ጣልቃ መግባት የፕሬቶሪያውን ስምምነት ማፍረስ ነው የሚል መግለጫ ሰጥቷል። የመቀሌ ከተማ ነዋሪዎች በከፍተኛ ቁጥር ወደ አደባባይ በመውጣት በደብረ ጽዮን ገብረ ሚካኤል የህወሓት ቡድን እየተደረገ ያለውን እንቅስቃሴ በእጅጉ የተቃወሙ ሲሆን ወታደራዊ እንቅስቃሴዎችም እንዲቆሙ፣ ሰላም እንደሚፈልጉና ከጊዜያዊ አስተዳደሩም ከአቶ ጌታቸው ረዳ ጎን እንደሚቆሙም ገልጸዋል። በተመሳሳይ በአዲጉዶም እንዲሁም በሌሎችም ከተሞች ተመሳሳይ ተቃውሞዎች በህዝባዊ ወያኔ ሓርነት ትግራይ ህወሓት ላይ ተነስተውበታል። የደብረጽዮን ቡድንን የሚደግፉ ከፍተኛ የጦር መኮንኖች ከትናንት በስቲያ ጀምሮ የከተማና የወረዳ ጽህፈት ቤቶችን መቆጣጠርና ጊዜ መተዳደሩን መፈንቀል መጀመራቸው የተገለጸ ሲሆን የአዲግራት ከተማ ከንቲባ ጽህፈት ቤት የተቆጣጠረው ይሄው የነ ደብረጽዮን ቡድን በትናንትናው ዕለትም በሌሎች አምስት ቦታዎች ላይ ተመሳሳይ እርምጃዎችን መውሰዱን የዘገበው ቢቢሲ ከአካባቢው ነዋሪዎች የተገኘው መረጃ እንደሚያመለክተው በአዲጉዶም ከተማ የነ ደብረጽዮን ቡድን ታጣቂዎች በንጹሐን ዜጎች ላይ ተኩስ መክፈታቸውንና በርካታ ሰዎችን ላይ ጉዳት ማድረሳቸው የተዘገበ ሲሆን የህወሓት ኃይሎች የከተማውን ጽህፈት ቤት በመቆጣጠር ጋር የአዲጉዶም ከተማ ከንቲባን ሲያግቱ ከንቲባውን ጨምሮ ሰባት የካቢኔ አባላትን አፍነው ወዳልታወቀ ቦታ መወሰዳቸውን ጠቅሶ ነዋሪዎችም ከቤታቸው እየታደኑ እየተፈለጉና እየታፈኑ መሆናቸውን ገልጿል። ከትናንት በስቲያ ጀምሮ በርካታ የታጠቁ ኃይሎች በትግራይ ክልል በተለያዩ አካባቢዎች የታዩ ሲሆን፣ በጉዳዩ ላይ ተጎጆች ቤተሰቦቻቸው እንዲሁም የደቡብ ምስራቅ ዞን አስተዳዳሪ በሰጡት አስተያየት የታጠቁት በደብረ ጽዮን የሚመራው የህወሓት አባላት የ አዲጉዶም ከተማ ከንቲባን ጽህፈት ቤት በመክበብ ከንቲባውና ካቢኔያቸውን ጨምሮ ስምንት አመራሮችን ሲያግቱ በከተማውና በአካባቢው በሚገኘው የከንቲባ ጽህፈት ቤት የነበረውን የሰራዊት ከበባ ተከትሎ ነዋሪዎች በስፍራው ተሰባስበው የነበረ ቢሆንም የህወሓት ኃይሎች ግን ኃይል ተጠቅመው ህዝቡ ላይ በመተኮስ ነዋሪው እንዲበተን ለማድረግ ሙከራ ማድረጋቸውን ጠቅሶ በዚህም ይህንን ይህንን እንቅስቃሴ ሲያደርጉም በጽህፈት ቤቱ አቅራቢያ በሚገኝ አንድ መኖሪያ ቤት ውስጥ እንደነበሩ የዓይን እማኙም ተኩሱ የተሰማው ቤታቸው አቅራቢያ እንደነበር ጠቅሰው፣ በመጀመሪያ አንድ ሰው በጥይት ተመቶ ሲወድቅ አየው ሲሉ የአካባቢው ነዋሪ የሆነ ሌላ የ30 አመት ወጣት ሞገስ ኪዳነ የተባለ ወጣት በተመሳሳይ በትናንትና ሁለት በርካታ ወታደሮች በከተማ መስፈራቸውን መመልከቱን ሲገልጽ በጥይት ተኩስ ጉዳት ከደረሰባቸው ሰዎች መካከል አንዱ መሆኑን በማንሳት ሁላችንም በጥይት ተመተናል ሲል ታፋው ላይ በጥይት መመታቱን ለቢቢሲ ሲሲአይ ገልጿል። ሁላችን በጥይት ተመተናል፣ እኔም በክላሽ ጥይት ነው ታፋይን መቱኝ። ስወድቅ በዱላ ደጋግመው መቱኝ። አሁን በከባድ ሕመም ላይ ነኝ። ጥቃቱ ከተፈጸመባቸው መካከልም ከፍተኛ ጉዳት ያስተናገዱ ነዋሪዎች ወደ መቀሌ አይደር ሪፈራል ሆስፒታል መላካቸው ተገልጿል። ከአዲጉዶም ከተማ በተጨማሪም በህንጣሎ ወረዳ በዶጎተምቤን በሀገረ ሰላም በሳምረና ሳሃርቲ ወረዳዎችም በደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን የሚደግፉት የህወሀት ኃይሎች የአስተዳደር ቢሮዎችም በኃይል በመቆጣጠር ቁልፍ ሰብረው እንደገቡ ሲገለጽ የአዲጉዶም ከተማ ከንቲባ ኢንጂነር አምዶም ወልዱም እንዲሁም ምክትል ከንቲባ ወይዘሮ አወት ተወልደ፣ የአዲጉዶም የጸጥታ ኃላፊ አቶ አባዲ፣ የከተማው የህዝብ ግንኙነት ኃላፊ አቶ የርጋ፣ አቶ ሀደራ እንዲሁም ከወጣቶች ማህበር ተወካይና ሌላ አንድ ወጣትም በህወሀት ኃይሎች ታፍነው መወሰዳቸውንም አስታውቋል። በትናንትናው ዕለት የከተማው ነዋሪዎች ሰላማዊ ሰልፍ ለማድረግ የደብረ ጽዮን ገብረ ሚካኤልን ቡድን ለመቃወም ቢሞክሩም፣ ነገር ግን በደብረ ጽዮን ታጣቂዎች መበተናቸው የጠቆመው ዘገባ በጉዳዩ ላይ ስሜታቸውን ለቢቢሲ ካጋሩ ነዋሪዎች መካከልም አንዱ ስሜ አይጠቀስ ያለ ሲሆን፣ ነገር ግን ከዚያ አስከፊ ጦርነት በኋላ እንዲህ ያለ ፈተና ውስጥ እንገባለን ብዬ አስቤ አላውቅም ነበር በማለት ገልጿል። ይህ በዚህ እንዳለ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባወጣው መግለጫ በትግራይ ክልል የህግ ማስከበር ዘመቻ ጀምሬያለሁ ሲል አስታውቋል። የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር በትናንትናው እለት አውጥቶት በነበረው መግለጫ ዓለም አቀፉ ህብረተሰብና በተለይም ደግሞ የፌዴራል መንግስቱ ባስቸኳይ ጣልቃ እንዲገባና የፌዴራል መንግስቱም እገዛ እንዲያደርግ አቶ ጌታቸው ረዳ ጠይቀው ነበር። ይህንን ተከትሎ ታዲያ ምሽቱን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባወጣው መግለጫ የጀመርኩት ህግ የማስከበር ዘመቻ ነው ያለ ሲሆን፣ ይህንን ህግ የማስከበር ዘመቻዬን አጠናክሬ እቀጥላለሁ ሲል ተደምጧል። በዚህም የፌዴራል መንግስቱም ሆነ ዓለም አቀፉ ማህበረሰብ ትግራይ ጉዳይ እገዛ እንዲያደርጉ በትግራይ ክልል ጊዜ አስተዳደር አቶ ጌታቸው ረዳ በኩል የቀረበው ጥሪ ይፋዊ ክህደትና የፕሪቶሪያን ስምምነት የሚያፈርስ ነው። ስለዚህም ውድቅ አድርገነዋል ብሏል። የደብረጽዮን ገብረ ሚካኤል ቡድን የዶክተር ደብረጽዮን ገብረ ሚካኤል ቡድን ህወሓት በዚሁ ባወጣው መግለጫ ላይ ይህንን ጉዳይ እንደሚገፋበትና የክልሉን አስተዳደርም እንደሚያወርድም ዝቷል። በትግራይ ክልል ያለው ፍጥጫና ወታደራዊ እንቅስቃሴው ተኩሱም እንዲሁ መቀጠሉን ተከትሎ የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላትን ሚናን ለመግታት አፋጣኝ እርምጃ መወሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት አስቸኳይ መግለጫ አስታውቀዋል። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ በአስቸኳይ ይቁም ሲሉ ለፌዴራል መንግስቱም ጥሪ አቅርበዋል። የትግራይ ነጻነት ፓርቲ ባይቶና እንዲሁም አረና ትግራይ ፓርቲ በጋራ ባወጡት መግለጫ የ ህወሓት ካድሬ ጀነራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ እየሞከሩ ባሉበት ወቅትም የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህዝባዊ ወያኔ ሀርነት ትግራይ ህወሓት ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት እንዲገባ አድርገዋታል ያሉ ሲሆን ይህ በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት እየተደረገ ያለ እንቅስቃሴ ነው ሲሉ ገልጸዋል። በዚህ መሰረትም ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋዋዮችም በሙሉ በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስም ለመከላከልና አስከፊ ክላዊ ቀውስን ለመከላከል ሲባልም የህግ የበላይነት መከበር እንዳለበት ሲናገሩ ተደምጠዋል። በመጨረሻም የኤርትራ ጣልቃ ገብነትንና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግጣት አፋጣኝ እርምጃ እንዲወሰድ ሲሉ አስቸኳይ ጥሪ ለፌዴራል መንግስቱና ለሚመለከታቸው ሌሎች አካላትም አቀርበዋል። ይህ በዚህ እንዳለ በትግራይ ክልል አሁን ያለው ሁኔታ ምን ይመስላል? በቀጣይስ ከፍተኛ ግጭት ሊፈጠር ይችላል ወይ የሚለውን ጉዳይ ጨምሮ በክልሉ ያለውን አሁናዊ ሁኔታና ቀጣይ ሁኔታዎችን በተመለከተ የትግራይ ክልልን ሁኔታ በቅርበት የሚከታተለውን ዳንኤል ብርሃንን ቢቢሲ ያነጋገረው ሲሆን ቢቢሲ ከዳንኤል ብርሃን ጋር ያደረገውን ቆይታ እንደሚከተለው አስደምጣቸዋለሁ። በትግራይ ግጭት ይነሳል ብለህ ታስባለህ ወይ የሚል ነው። አዎ ያ እድል ሰፊ ነው። እንግዲህ አሁን ዘገምተኛ በሆነ መልኩ የተሳሉ ሲሆን የሚሄዱት እንደና ደግሞ ገባቸውም ራሱ ግልጽ ሳልሆነ ቀጥለው እንደዚህ ያደርጋሉ እንደዚህ ያደርጋሉ የሚለውን መናገር ይከብዳል። አሁን ትላንትና፣ አዲ ጉደም ዕዳጋ ሐሙስ፣ አዲ ግራት እንደዛ አይነት ታጣቂዎች ግርግርና ጥረዎችን መውረር እንደዚህ የሚያስታደር ሰዎችን እዚህ የምድራቸውን ያስተዳደር ሰዎች የማገት ነገሮች ላይተን ስናበቃ ቀለላይ ዛሬ

በፈር ዞን መከላከያ ወረዳ ትሆናለው ይሄ ተመልኩ ነው የሚሆነው። እዚህ ያለው ሀይል ከፌዴራል መንግስት ጋር የሚኖረው ግንኙነት ጤናማ ስለማይሆን እንደ አጋር የሚይዘው በአስመራ በኩል ያለው ወገን ነው የሚሆነው። በአስመራ በኩል ያለው ወገን ደግሞ ኢትዮጵያ በአሰብ እንዳስቀማኝ ነው የሚል ስጋት ስላለው በዚህ በኩል ባልጥ እንደ መቆመሪያ ካርዳ አድርገውን የሚጫወስበት የሚሆነው ነው እና ከዚህ በላይ ያለው ነገር እንደ ሁለት አስራ ሶስቱ ምኛራች የሚና የምንጫወስበት ሳይሆን ፕራክቲካሊ የኤርትራ መከላከያ ወረዳ ሆነን እኛጣችን ጣችን ማንወስንበት መድረሻም ማስታወቅ ጊዜ ሊቆይ የሚችል ጨለማ ለሚነው ሁኔታ፣ ይህንን ሁኔታ ወጣቱ የሚቃወም ይመስልሃል? ህዝቡ፣ የህዝቡ ሪአክሽን ምን ይመስላል? መጀመሪያ የእነ ደብረጽዮን አንጃ አብዛኛው ጋር ድጋፍ የለውም። በጣም የተወሰኑ አንድ፣ ከእነሱ ጋር ቀጥታ በካድሬነት በተለየ መልኩ የጥቅም ግንኙነት ያላቸው ደግሞ አሁን ተስፋ የተሰጣቸው መልሰን ስልጣን ስንይዝ እዚህ እሾማቸዋለን እዚህ እሾማቸዋለን ብለው ልጅ ዝርዝር ቃል ያገቡላቸው ሰዎች አሉ። አንድ ሁለት ረጅም ጊዜ ፊት ጀምሮ ድርጅቱን የሚያውቁና ታማኝነት የሚሰማቸው ሰዎች አሉ። ማንዴላ ምንም ነገር የማያውቁ ሰላሳ አመት አርባ አመት ያክል ብዙ ትምህርት የሚመዛ የላቸው እንደዚህ እነዚህ ልማት ቡድን ምትላቸው ምትላይ የመርግዘፎን ሰለዝ ውስጥ ያሉ ማለት ነው። ሁሉም ሰሩ ሚመስ ከዛ ውጭ አክሮ ስትዘንትን ትግራስ ከሸራሮ እስከ ማይጫ ወይም እስከ አንድ አመታ ድረስ የረባ ድጋፍ የላቸውም። ስለሌላቸውም ነው እያንዳንዱ እንቅስቃሴያቸው በታጣቂ መጠበቅ ያስፈልጋቸው። ለምሳሌ እነሱ እንደ ዋናንትናቸው ቤዛ አርገ የሚቆጥሩ ሽረ ብንወስድ፣ ሽረ ጌታቸው ለስብሰባ በሄደ ጊዜ ጌታችን ጋር ፕሬዚዳንቱ ማለት ነው፣ ለዚታ በሄደ ጊዜ ችረዙ ያዝ ኬላ ነው አቁመው ወጥረው የነበሩት ከዛ የሚገቡ ወጣቶችን መታወቂያ የጠየቁ ነበረ፣ የምትሄዱት ምናምን እያሉ ማለት ነው። ማለት ብዙ ሰዎች ተመስተር ይቻለው ሰፈሩ ይህ ነው የሚያሳየ። ስለዚህ አቶ እዛ ቦ ቤትም ቦታ የለገንዘብ አንጃ ድጋፍ አለኝ የሚል ቢያስብ ኖሮ የዶ ባለጠመንጃ ጋር መለጠፋ ያስፈልገው ነበር። ራሱን ችሎ ፖለቲካ እንቅስቃሴ ያደርግ ነበር። ምክንያቱም እነሱ ሊያደናቀፍ ሚችል ሌላ የታጠቀ ስለሌለ የታጠቀ የሚያስፈልገው አቅም ፖለቲካ ተቀባይነት የለው ባለጠመንጃ ጠርቶ ፖለቲካ የሚያምሰው ስለዚህ አንድ ድጋፍ የለው፣ ሁለተኛ ወታደራዊ እንትኑ ምናልባት ከወራት በፊት ከተወሰነ ወራት በፊት ተስፋ ነበራቸው።

ማስሰምተ የተቃውሞ መፈክራት ሰምተ መበተን ያ ባህሉ የተለመደ አይደለም። የድጋፍ ሰልፍ ነው የምትወጣው። አደዛ ከወጣ እንደምትደበደብ አውቀ ነው የምትወጣው፣ ወይም እንደምትገደል አውቀ ነው የምትወጣው። ያ ስለሆነ ያ ጤናና ሆነ ፖለቲካ ካልቸሩ ፖለቲካ ባህሉ ሳልትገነባ የሆነ ቦታ ላይ የሚኖር እንቅስቃሴ ቫይለንት ቦታ አንደኛ የትና በመልኩ እንደሚገለጽ መገመት ያቀታል። ከሱም የተለመደ አደረጃጀቶች የሉም። ከነበሩት አደረጃጀት በሙሉ በህወሓት የጠለፉ ናቸው።

ይህን መምሪያ ድራይ ልታገ ልትገልጻቸው አልችልም። ምንም ማህበር ናቸው ምንትን ናቸው አላውቅም። ታጣቂዎቹን ደግሞ መጠኮስ ተኩሱ ጠላት ናቸው ብሎ ነት ነገራቸው ያለው ስለዚህ ተ ሰአርቲ እንደዘነገረዘ ዜ መንግስት ደጋፊሻቸ ተኩሱባቸው ት አቶ ጌታቸው ረዳ የፕሬዚደንትነት ሹመት ከበቀጥታ ከጠቅላይ ሚኒስትር የነበረውን ፕሮሰስ እና ፖለቲካዊ ውይይት እንዳለ ሆኖ በመጨረሻ ግን በጠቅላይ ሚኒስትር አብይ አህመድ የሹመት ረዳቤ ነው ፖዚሽን ላይ ያሉና ይህንን መፈንቅለ መንግስት የሚካሄድባቸው ከሆነ አሁን ባለው አካሄድ የሚቀጥል ከሆነ የፌደራል መንግስት ሪአክሽን ምን ሊሆን ይችላል?

መቼ ጣልቃ መግባት ነው የተሻለ አዋቂ ይሆናል ብሎ ፖለቲካ ስሌት ይሰራሉ። አንድ ሁለተኛ ከኤርትራ አንጻር ያለው ትርጉሙ ምንድን ነው ብለው የሚያስለው ስሌት ይኖራል። ኤርትራ ከዚህ ካለው ኃይል ጋር አብረው ትልቅ ስጋት ይሆንብኝ አለው ካሰቡ ይህን ነገር ቶሎ ነው ያለብ ወይስ አቅሜ በላይም ስለሚሆን ወይ ደግሞ ዝም ብዬ ልቆይ ጊዜ ልስጠው፣ እንደዚህ የሚልካልቶች ሴራል መንግስቱ መግባቱ አይቀራል። ስለዚህ አንድ እዚህ ያለው ነገር ውስጥ ያለው ነገር

ፌዴራል መንግስቱ ጌታቸው በረዳቤ ጠቅላይ ሚኒስተሩ ሹሞ እንጂ ጌታቸው በህወሓት ማዕከላዊ ኮሚቴ የተመረጠው። ስለዚህ ዋናው ነገር እገሌ መሆኑ እገሌ መሆኑ ሳይሆን ወታደራዊ መፈንቅለ መንግስት ወንድ ወታደራዊ እርምጃ ሲወሰድ፣ አንድ ክልል ላይ፣ ሌላ ክልል አካባቢ ላይ የምንደሆነ ትርጉሙ ለራሱ ላይ ታማጆር ሹሞ ብርሃኑ ጁላ እራሱ ምን አይነት መልክት የሚያስተላልፈው ብለው ፌደራል መንግስት እንደ ፌደራል መንግስት የራሱ የስጋት ትምተር ይኖረዋል። ከዛ አንጻር ለመሰረ ይኖርበታል። ግን መቼ ልስጥ የሚለው የራቸው የፖለቲካ ትርፍ ሆነ የወታደራዊ ሂሳብ ስለተሳሳቸው አይቀርም።